የእግዚአብሔርን ቃል ኮ ወደፊታችንና ትንቢቶች ከበሚል የስብከት ርዕስ ላይ የተወሰነ ጊዜ ወስደን እናትን በእግዚአብሔር የሚያምኑ ሰዎች የወደፊት ዕጣ ፈንታ ምንድን ነው? የሆነ ነገር ሲሞክሩ አይሳካላቸውም። የወደፊት ሕይወታችንን በተመለከተ እግዚአብሔር በመጽሐፍ ቅዱስ ውስጥ ብዙ ቃላትን ሰጠን። ሞት የማይኖርበትን ዓለም አዘጋጅቷል። ያ ዓለም በተትረፈረፈ ደስታ ሐሴትና መዝሙር ይሞላል። ሐዋርያው ዮሐንስ ራእይን አይቶ በመጽሐፍ ቅዱስ ውስጥ መዝግቦታል። እግዚአብሔር ለእኛ ለሰማያውያን ልጆች በቃላት ሊገለጽ በማይችል ደስታ ግርማና ምስኪር የተሞላ የከበረ ዓለም እንዳዘጋጀ በራእይ መጽሐፍ ተጽፈዋል። ኢየሱስ ከሁለት ሺህ ዓመታት በፊት ወደዚህ ምድር በመጣ ጊዜ በአባቴ ቤት ብዙ መኖሪያ አለከ ብሏል። ኢየሱስም ቦታ ሊያዘጋጅልን ወደ ሰማይ እንደሚሄድ አሳውቆናል። እግዚአብሔር ያዘጋጅልን ቦታ ምን ዓይነት መኖሪያ ነው? አሁን ካለው ሕይወት ጋር ሊወዳደር የማይችል ውብና ሞገስ ያለው ዓለም ተዘጋጅቶልናል። ይህንንም ተግባራዊ ለማድረግ እግዚአብሔር በመጽሐፍ ቅዱስ ውስጥ ያሉትን ብዙ ትንቢቶች አንቀሳቅሷል። ሰዎች የወደፊት እጣፈንታቸውን በሚያጋጥሟቸው በተስፋ መቁረጥ ችግሮች እና መከራዎች ብቻ በመፈለግ ይቀጥላሉ ለዚህም ነው ሰዎች ብዙ ጊዜ እኮ ወደፊት የለምኪ የሚሉት ወደፊት ጨለማ ነው እግዚአብሔር የወደፊቱን ጊዜ ስላዘጋጀልንና እንዲህ አይነት አገላለጾችን መጠቀም አይገባንም ዛሬ ስለዚህ ጉዳይ በኢሳያስ ምዕራፍ 14 ላይ የተጻፈውን እግዚአብሔር ቃል እንመልከት። ኢሳያስ ምዕራፍ 14 ቁጥር 24 እንመልከት፣ ቁጥር 24 እንመልከት። የሰራዊት ጌታ እግዚአብሔር እንዲህ ብሎ ምሏል። እግዚአብሔር ብዙ ጊዜ አይምልም። በመልእክቶች ውስጥ የተለመደ አገላለጽ አይደለም። አሁን እሱ የሚናገረውን በጥንቃቄ መርምር፣ ምክንያቱም እሱ ትልቅ ቦታ የሚሰጠው ነገር መሆን አለበት። የሰራዊት ጌታ እግዚአብሔር እንዲህ ብሎ ምሏል፣ እንደ ዐቀድሁት በእርግጥ ምን ይሆናል? ይከናወናል። እግዚአብሔር በእርግጥ እንደሚደረግ ምሏል። ታዲያ 66ቱ የመጽሐፍ ቅዱስ መጻሕፍት የማን ቃላት ናቸው? የእግዚአብሔር ቃልና የእግዚአብሔር ሐሳብ ናቸው አይደል? ይህንንም ለማከናወን የሚፈልገው በእግዚአብሔር አስተዳደር በኩል ነው። ስለዚህ መጽሐፍ ቅዱስ የእግዚአብሔርን ሐሳብና አስተዳደር ይዘዋል። ቁጥር 24ን እንደገና እመልከት። የሰራዊት ጌታ እግዚአብሔር እንዲህ ብሎ ምሏል እንደ ዐቀድሁት በርግጥ ይከናወናል። እንደ ምን ይሆናል? አሰብሁትም ይሆናል ያን ጊዜ እግዚአብሔር ዘላለማዊውን መንግሥተ ሰማያትን እንደሚሰጠን ብሩህ የወደፊት ሕይወትን እንደሚሰጠን እና በየዕለቱ የተትረፈረፈ ደስታን እንደሚሰጠን ቃል ከገባ ሁሉም ነገር እውን ይሆናል። የእግዚአብሔር ተስፋዎች በቅሩት ወይም በሐሰት ከተጣሉት አንዳንድ ባዶ ተስፋዎች ፈጽሞ የተለዩ አይደሉም። ሰው ቢምልም ሌሎች የሚናገረውን ማመን አለባቸው። እዚህ ግን ማን ምሏል? እግዚአብሔር ምሏል። እኛ የሰማያዊ ልጆች እነዚህ ሁሉ ነገሮች በእርግጠኝነት እንደሚፈጸሙ በፍጹም ማመን አለብን። እንዲህ ባለው ጽኑ እምነት እግዚአብሔር ሊሰጠን ቃል የገባልን ሽልማት ለማግኘት በትጋት መሮጥ አለብን። በመጀመሪያ እግዚአብሔር የወደፊት ሕይወታችንን በሚመለከት በራእይ መጽሐፍ ምዕራፍ ሀያ አንድ ላይ የተናገረውን እንመልከት። የዮሐንስ ራእይ ምዕራፍ 21 ራእይ ምዕራፍ 21 ቁጥር 4 መጽሐፍን እመልከት። እንባን ሁሉ ከዐይናቸው ያብሳል፤ ከእንግዲህ ወዲህ ሞት ወይም ሐዘን ወይም ልቅሶ ወይም ሥቃይ አይኖርም፤ የቀድሞ ሥርዐት ዐልፏልና። ይህ ዓለም እግዚአብሔር ሊዘጋጅልን ቃል የገባለትን የወደፊት ዓለማችን ምሳሌ ሆኖ ሚና ይጫወታል ማለት እንችላለን። እንደገና ምን ይሆናል? ሞት አይኖርም። ቀጥሎ ምን ይሆናል? ሐዘን አይኖርም። ቀጥሎ ምን ይሆናል? ልቅሶ አይኖርም። ደግሞም ምንም ሕመም አይኖርም። ይህ ለእኛ እየዘጋጀ ያለው ዓለም ነው። በዚህ ምድር ላይ ብዙ ሥቃይ፣ መከራ፣ ችግርና ጭንቀት ባለበት ዓለም ውስጥ እየኖርን ነው። ነገር ግን የምንሄደው የእግዚአብሔር መንግሥት ሥቃይ፣ መከራ፣ ሐዘን፣ ችግር የሌለበት ቦታ ነው። የበለጠ በዝርዝር ለማብራራት እግዚአብሔር ወደ ማናረጅበት ወደ ማንሸመግልበትና የጊዜ ገደብ በሌለበትና በህዋ ላይ ገደብ በሌለበት ዓለም ውስጥ በደስታ በሐሴትና በተድላይ የተሞላ ሕይወት እንዲኖረን ይፈቅድልናል። ይህ የማን እቅድ ነው? የእግዚአብሔር እቅድና የእግዚአብሔር ሐሳብ ነው። የሰራዊት ጌታ እግዚአብሔር እንዲህ ብሎ ምሏል፤ እንደ ዐቀድሁት ምን ይሆናል? በእርግጥ ይከናወናል። እንዳሰብሁትም ምን ይሆናል? ይሆናል። የወደፊት ሕይወታችንም ይህን ይመስላል። እግዚአብሔር አንድ ጊዜ ብቻ ሳይሆን ደጋግሞ በመሐላም ቢሆን በእርግጥ እንደሚያደርገው ተናግሯል። ብዙ ጊዜ የምናተኩረው ዛሬ ባለን ማንነት ላይ እና አሁን ባለንበት ሁኔታ ላይ ብቻ ነው። እናም በዚህ ውስን እይታ ራሳችንን ወደ ብስጭት፣ ቅሬታና ስቃይ እንገፋለን። ይሁን እንጂ ራሳችንን እንደዚህ በሚያሰቃዩ ሁኔታዎች ውስጥ እንድንወድቅ ፈጽሞ መፍቀድ የለብን ይህ የወደፊት ሕይወታችን መሆን የለበትም። በዚያ አስደናቂ ቦታ፣ በዚያው ቦታ እና በዚያ አስደናቂ ዓለም ውስጥ መሳተፍ ካልቻልን ምንኛ ያሳዝናል። በቁጥር አምስት እንቀጥል። ቁጥር አምስት እንመልከት። በዙፋኑ ላይ የተቀመጠውም እነሆ እኔ ምን አደርጋለሁ አለ፣ ሁሉን ነገር አዲስ አደርጋለሁ በዚህ መልክ አልኖርም፣ ነገር ግን በአዲስ ዓለም ውስጥ እኖራሉ። እግዚአብሔር ስጋና ደም ወደዚያ መንፈሳዊ ዓለም መግባት እንደማይችሉ ተናግሯል። ሁሉም ነገር ይታደሳል አለ። ደግሞም ክይህ ቃል የታመነና እውነት ስለሆነ ጻፍ፣ ከ አለ እግዚአብሔር ወደዚህ ዓለም እየመራን ነው። ቁጥር ሰባትን እመልከት ቁጥር ሰባትን እመልከት። ድል የሚነሳ ይህን ሁሉ ይወርሳል፣ እኔም አምላክ እሆነዋለሁ፣ እርሱም ልጅ ይሆነኛል። ነገር ግን ፈሪዎች፣ የማያምኑ፣ ርኩሶች፣ ነፍሰ ገዳዮች፣ አመንዝሮች፣ አስማተኞች፣ ጣዖት አምላኪዎች፣ ውሸተኞች ሁሉ ዕጣ ፈንታቸው በዲንና በእሳት ባሕር ውስጥ መጣል ይሆናል፤ ይህም ሁለተኛው ሞት ነው። እኛ እንደዚህ አይነት ሰዎች መሆን የለብንም። ይልቁንም እኔና እናንተ ሁላችንም እርሱ ወደሚያሳየን ወደ ብሩህና አስደናቂ ዓለም መሄድ አለብን። አትስማሙም? ወደ ምዕራፍ 22 እንሄድ። ምዕራፍ 22 ቁጥር 1 ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስተዋት የጠራውን የሕይወት ውሃ ወንዝ አሳየኝ። ወንዙም በከተማይቱ በቱ አውራ መንገድ መካከል ይፈስ ነበር። በወንዙ ግራና ቀኝ በየወሩ እያፈራ ዐሥራ ሁለት ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበር። የዛፉን ቅጠሎች ሕዝቦች የሚፈወሱባቸው ነበሩ። ከእንግዲህ ወዲህ ርግማን ከቶ አይኖርም። የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናል። አገልጋዮቹም ያመልኩታል፣ ፊቱን ያያሉ፣ ስሙም በግንባራቸው ላይ ይሆናል። ከእንግዲህ ወዲህ ሌሊት አይኖርም። ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋቸውም። ከዘላለም እስከ ዘላለምም ይነግሳሉ። በዚህ ምድር ላይ ያለን ሕይወት እርስ በርስ ሊለያይ ይችላል። ሁሉም ሰው የተለያየ ማኅበራዊ አቋምና ሁኔታ አለው። ሆኖም እግዚአብሔር ሕይወታችንን በመንግሥተ ሰማያት ሾሞታል። የእምነት ሕይወታችን ጊዜ ሲያበቃ ወዴት እንሄዳለን? ወደ ዘላለማዊ መንግሥተ ሰማያት እንገባለን። በዘላለማዊው መንግሥተ ሰማያት ውስጥ ከሰማያዊ ሰዎች አንዱ ብቻ አንሆንም። እግዚአብሔር ለዘላለም እንደ ነገሥታት እነግሳለን ብሏል። በቀላል አነጋገር አሁን የምንመላለስበት እያንዳንዱ የእምነት ሕይወት በመንግሥተ ሰማያት እንደ ነገሥታት እንድነግስ የሚፈልገው እግዚአብሔር የሰጠን ጊዜ ነው። ይህንን በአእምሮችን ይዘን የዛሬን ችግር፣ የዛሬን ሐዘን እና የዛሬን መከራ አሸንፈን ወደ እግዚአብሔር መንግሥት የምንገባ ሰዎች መሆን አለብን። ለዚህ ነው ስልሳ ስድስቱ የመጽሐፍ ቅዱስ መጻሕፍት ኪ ይህን ማድረግ የለብንም ኪ ወይም ኪ እንዲህ ማድረግ የለብንም ኪ የሚሉ ብዙ ትምህርቶችን ይሰጡናል። በተጨማሪም እንዲህ አይነት ሰዎች ከሆንን የእግዚአብሔርን ዘላለማዊ መንግሥት መውረስ እንችላለን ይላል። ይህ ሁሉ በመጽሐፍ ቅዱስ ተጽፏል። ለዚያም ነው ዛሬ እንደ እግዚአብሔር ትእዛዝ የሰንበትን ቀን የምናከብረው። የሴቶቹ አባላት በራሳቸው ላይ መሸፈኛ ያደርጋል። በዓላቱንም እናከብራለን። የአዲሱን ኪዳን ሥርዓት ሁሉ እንታዘዛለን። ወንጌንም በትጋት እንሰብካለን። አሁን የምናደርጋቸው እነዚህ ሁሉ ነገሮች ለወደፊቱ በረከቶችን እያጠራቀምን ነው። አይደ ወደ ራእይ ምዕራፍ 21 ቁጥር 21 መልስ፣ ምዕራፍ 21 ቁጥር 21 እንመልከት። አስራ ሁለቱም በሮች አስራ ሁለት እንዎች ነበሩ፣ እያንዳንዱም በር ከአንድ የተሠራ ነበረ። የከተማይቱም አውራ መንገድ የምን ነበር እንደ መስተዋት ብርሃን የሚያስተላልፍ ንጹሕ ወርቅ ነበረ። በዓለም ላይ ያሉ ሰዎች ወርቅ ይወዳሉ አይደል? ይሁን እንጂ ወደ ሰማይ ስንሄድ ግን ከንቱ ይሆናል። ቁጥር 22 ሁሉን ቻይ ጌታ አምላክና በጉ መቅደሷ ስለሆኑ በከተማመቱ ውስጥ ቤተ መቅደስ አላየሁም። ቁጥር 23 እንመልከት። የእግዚአብሔር ክብር ብርሃን ስለሚሰጣትና በጉ መብራቷ ስለሆነ ከተማዋ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም። ህዝቦች በብርሃኗ ይመላለሳሉ፣ የምድር ነገሥታትም ክብራቸውን ወደ እርሷ ያመጣሉ። በዚያ ሌሊት ስለሌለ በሮቻ በየትኛውም ቀን አይዘጉም። የህዝቦች ግርማና ክብር ወደ እርሷ ይገባል በበጉ የሕይወት መጽሐፍ ከተጻፉት በስተቀር ርኩሰትን የሚያደርግና ውሸትን የሚናገር ሁሉ አይገባባትም። ወደዚህ የተከበረ ዓለም መግባት የሚችሉት ስማቸው በሕይወት መጽሐፍ ውስጥ የተጻፉት ብቻ እንደሆኑ መጽሐፍ ቅዱስ ያበራናል። እነዚህ ዕቅዶች የማን ናቸው? የእግዚአብሔር ዕቅዶች ናቸው። እግዚአብሔር ያሰበውም ይህንኑ ነው። በመንግሥተ ሰማያት ለዘላለም እንድንነግሥ ወደዚህ ዓለም እንዲመራን እግዚአብሔር ለእያንዳንዳችን የራሳችንን ሕይወት ይሰጠናል። ሁሉም ሰው እሱ ወይም እሷ ብቻ የሚያውቁት ድክመቶች አሏቸው። እግዚአብሔር ሁሉም ነገር ስለሚያውቅ ሰው እንዲጠነክር፣ የተሳሳተውን እንዲያስተካክል ይህን ዓይነት ችግር ይሰጠዋል። እባካችሁ ደግሞ የጎደለንን እንድንሞላ እግዚአብሔር የዛሬን ሕይወት እንደሰጠን አስታውሱ። ሁላችሁም የዘላለማዊው መንግሥተ ሰማያት በእርግጠኝነት እንዳለ በማመን የዛሬውን ሕይወት እንደምታሸንፉ ተስፋ አደርጋሉ። መጽሐፍ ቅዱስ ከሰማይ ወደዚህ ምድር የመጡ መጻተኞችና እንግዶች የሚለን ለዚህ አይደለም። በዚህ መልኩ አይገልጸንም። ወደ ዕብራውያን ምዕራፍ አስራ አንድ እንመለስ። ዕብራውያን ምዕራፍ 11 ቁጥር 13 እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደ ጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ መጻተኞችና እንግዶች መሆናቸውን ተገንዝበው ነበርን በምድር ከ ማለት፣ ኪ በዚህ ዓለም ኬ ማለት ነው። በዚህ ምድር ሲኖሩ ከይህች ምድር ቤቴ አይደለችም፣ አገሬ አይደለችም ራሳቸውን እንደ ባዕድና እንግዳ ገለጹ። ቁጥር 14 እንመልከት። እንደዚህ የሚሉ ሰዎች የራሳቸው የሆነውን አገር እንደሚጠባበቁ ያሳያሉ። ትተውት የወጡትን አገር ቢያስቡ ኖሮ ወደዚያ የመመለስ ዕድል ነበራቸው። አሁን ግን ከዚህ የሚበልጠውን ይናፍቃሉ። የተሻለ ሀገር የትኛው ነው? ሰማያዊ አገር። የዘላለም መንግሥተ ሰማያት የተሻለች አገራችን የዘላለም መኖሪያችን ናት። በዚህ ምድር ላይ የሚኖሩ አብዛኛው ሰዎች ከየት እንደመጡ አያውቁም፣ ወዴት እንደሚሄዱም አያውቁም። ሆኖም እግዚአብሔር የሕይወታችንን መጀመሪያና መጨረሻ ያውቃል። ሁሉን የሚያውቅ እግዚአብሔር እውነተኛ የትውልድ ከተማችን የት እንዳለ ይነግረናል። የትውልድ ከተማችን ሰማይ ከሆነ ለምንድነው ለጊዜው እንደ እንግዳና መጻተኞች ሆነን ወደዚህ ምድር የመጣነው? ደግሞም እኛ በመንግሥተ ሰማያት ውስጥ ነበርን። በኃጢአታችን ምክንያት ወደዚች ምድር ለአጭር ጊዜ መጥተናል። እናም በዚህ ምድር ላይ ሕይወታችንን እንደ እግዚአብሔር ፍቃድ በጸጋና በሚያምር ሁኔታ ከኖርን በኋላ እንደገና ዘላለማዊውን መንግሥተ ሰማያትን እንድንቀምስ እግዚአብሔር ይህንን ቦታ አዘጋጅቶልናል። እያንዳንዳችሁ ይህችን የተከበረ ዓለም በፍጹም እንደማታጡ ተስፋ አደርጋለሁ። በሉቃስ ወንጌል ውስጥ ስለ ሀብታሙ ሰውና አልዓዛር በተናገረው ምሳሌ ውስጥ ስለ መንግሥተ ሰማያትና ሲኦል አልተናገረም። ሀብታሙ ሰው በዚህ ምድር ሲኖር እግዚአብሔርን ጠንቅቆ አያውቅምና በእግዚአብሔር ላይ እምነት አልነበረውም። በዚህ ምክንያት በዘላለም ሲኦል ውስጥ ለዘላለም መከራን ተቀበለ። በመጽሐፍ ቅዱስ ውስጥ የተጻፈውን ትዕይንት ስመለከት ሰማያዊ የቤተሰባችን አባላት ወደዚህ ቦታ እንዳይሄዱ ጸልያሉ። የወደፊት ሕይወታችንን በተመለከተ እግዚአብሔር እነዚህን ቃላት በመጽሐፍ ቅዱስ ውስጥ ሰጥቶናል። ወደፊት ወደ ከበረው ስፍራ እንድንሄድ በዚህ ምድር ላይ እንድንሰራ እግዚአብሔር ያዘጋጀልን አንዳንድ ነገሮች አሉ። ይህንን መንገድ መከተል አለብን። ይህን መንገድ ካልተከተልን ወደዚያ የከበረ ዓለም መግባት አንችልም ስለዚህም ነው እርሱን እንድንከተለው እግዚአብሔር ራሱ እንደ በግ ወደዚህ ምድር የመጣው ስለዚህ በራእይ ምዕራፍ 14 ላይ መጽሐፍ ቅዱስ ምን እንድናደርግ ይነግረናል በጉ በሚሄድበት ሁሉ እንድንከተለው ይነግረናል በተጨማሪም ከሚክያስ ምዕራፍ አራት ቁጥር አንድ ላይ ስናነብ ሁላችንም በመጨረሻው ዘመን መንገዱን ሲያስተምረን ምን ማድረግ አለብን ሁሉንም ነገር እንደ ትምህርቱ ማድረግ አለብን ለምንድ ነው ወዴት ይመራናል ወደ ዘላለማዊው መንግሥተ ሰማያት ያንን ዓለም ማየት አለብን አንድ አባል ዛሬ ብዙ ፍሬ አፍርቷል ጥሩ ነገር ነው አንድ አባል ለ10 ዓመታት ወይም ለ20 ዓመታት በእውነት ውስጥ ቆይቷል ይህም ጥሩ ነገር ነው ይሁን እንጂ ዋናው ነገር በእውነት ውስጥ ለአስር ወይም ለሀያ ዓመታት ያህል የቆየንበት ጊዜ ሳይሆን ዛሬ እንደ አባት ፈቃድ እየኖርን መኖራችን ነው። እግዚአብሔር ሐሳቡ በእርግጥ እንደሚፈጸምና እቅዱም እንደሚከናወን ተናግሯል። እግዚአብሔርም ይህን የከበረ ዓለም አዘጋጅቶልን የመንግሥተ ሰማያትን መንገድ አሳየን። ዕብራውያን ምዕራፍ ዘጠኝ ቁጥር 15 ናብረን እኔ ዕብራውያን ምዕራፍ 9 ቁጥር 15 እንመልከት። ስለዚህም ክርስቶስ ነው፣ ስለ ኢየሱስ ክርስቶስ ነው የሚናገረው። እሱ የአዲስ ኪዳን መካከለኛ፣ በሌላ አነጋገር የሰማያዊ ልጆች ናቸው የተጠሩት እንዲቀበሉ። ምን ሊቀበሉ ይችላሉ? ተስፋ የተሰጠውን የዘላለም ርስት በመጀመሪያው ኪዳን ሥር በነበሩበት ጊዜ ከሠሩት ከኃጢአት ነፃ ለማውጣት ቤዛ ሆኖ ሞቷል። ቃል የተገባው የእግዚአብሔር መንግሥት ዘላለማዊ ርስት መንግሥተ ሰማያትን ለልጆቹ ለመስጠት ኪዳን ነው አይደል? ይህንን የተስፋ ቃል ለመፈጸም እግዚአብሔር መካከለኛ የሆነው በምን አይነት ኪዳን ነው? እግዚአብሔር በአዲሱ ኪዳን የድልድይ ሚና ተጫውቶ ያን ስራ ለመፈጸም ወደዚህ ምድር የመጣው እንደ አስታራቂ ነው። ስለዚህ በአዲስ ኪዳን እውነት ውስጥ ያልሆኑት ወደ ዘላለማዊው መንግሥተ ሰማያት መግባት ይችላሉ። የአዲስ ኪዳንን እውነት በትጋት መለማመድ ያለብን ለዚህ አይደለም? የሰንበትን ቀን ፋሲካንና የአዲስ ኪዳንን በዓላት እናከብራለን። የአዲሱ ኪዳን ጥምቀትም እንከተላለን። ለወደፊታችን ስንል ሁሉንም የእግዚአብሔርን ትምህርት የመታዘዝ ህይወት መኖር የለብንም። ሰነፍ ላለመሆን ሁላችንም የምንችለውን ማድረግ አለብን። ወደ ኤርምያስ ምዕራፍ ሠላሳ አንድ ቁጥር ሠላሳ አንድ በመመለስ በአዲሱ ኪዳን ውስጥ እግዚአብሔር ያዘጋጀውንና የገባውን ቃል መልከት ምዕራፍ 31 ቁጥር 31ን እንመልከት። ከእስራኤል ቤትና ከይሁዳ ቤት ጋር ይላል እግዚአብሔር። ምን ያደርጋል? አዲስ ቃል ኪዳን የሚገባበት ጊዜ ይመጣል። እግዚአብሔር ለሰው ልጆች አዲስ ኪዳን የሰጠበት ምክንያት ዘላለማዊውን መንግሥተ ሰማያትን እንድንወርስ ነው። በአዲስ ኪዳን እውነት ወደዚህ ምድር የመጣው ለዚህ አይደለምን? ቢሆንም ሰዎች የአዲሱን ኪዳን ሰንበት ያከብራሉ? አይ አያከብሩም። አዲሱ ኪዳን ፋሲካስ? የአዲስ ኪዳን ጽዮን አላቸው ወይስ? የአዲስ ኪዳን በዓላት ዓለም አንዳቸውንም አያከብሩም። በስልሳ ስድስቱ የመጽሐፍ ቅዱስ መጻሕፍቶች ውስጥ ያሉት ሁሉም ተስፋዎች ዛሬ እግዚአብሔር ለጽዮን ልጆች የሰጣቸው ተስፋዎች አይደሉም። እግዚአብሔር ወደ ዘጋጀልን ጸጋናው በዓለም እንሄድ ክው እያልን የምንሰብከው ለዚህ አይደለም። በኤርምያስ ምዕራፍ 31 እንቀጥል። ወደ ምዕራፍ 31:33 ንሂድ። ነገር ግን ከዚያ ጊዜ በኋላ ከእስራኤል ቤት ጋር የሚገባው ኪዳን ይህ ነው ይላል እግዚአብሔር። ሕጌን በልቡናቸው አኖራሉ፣ በልባቸውም እጽፈዋለሁ። እኔ አምላክ እሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ። እግዚአብሔር እንዲህ ያለ ሕጌን በልቡናቸው አኖራሉ። ይህ ሕግ ምንድን ነው? የአዲስ ኪዳን ሕግ ነው። ይህ ደግሞ በእርግጥ የሚፈጸመው የእግዚአብሔር ዕቅድና አስተዳደር ነው። ቁጥር 34 እንመልከት። ከእንግዲህ ማንም ሰው ባልንጀራውም ወይም ወንድሙም እግዚአብሔርን እወቅ ብሎ አያስተምርም ከትንሹ ጀምሮ እስከ ትልቁ ሁሉም እኔን ያውቁኛል፣ ይላል እግዚአብሔር። ምን ይቅር ይላል? በደላቸውን ይቅር እላለሁ ኃጢአታቸውንም መልሼ አላስብም። በአዲሱ ኪዳን እግዚአብሔር በደላችንን ሁሉ ይቅር ይለናል፣ እናም ኃጢአታችንንም ሁሉ ያስወግዳል። አዲሱ ኪዳን የወደፊት ሕይወታችንን የሚያበራ ውድ እውነት በመሆኑ የአዲሱን ኪዳን ሰንበትና የአዲስ ኪዳን ፋሲካን እያከበርን አይደለም። ለእኛ የተሰጠን ወደፊት በእውነቱ ውብ የወደፊት ጊዜ ነው፣ ብሩህ የወደፊት ጊዜ ነው። በዚህ ዓለም ውስጥ ከፍ ያለ ቦታ ባንይዝም እግዚአብሔር የወደፊት ሕይወታችንን እንደ የሰማይ ነገሥታት እየዘጋጀ ነው። ስለዚህ የዛሬውን ሕይወት ብቻ አንያዝ፣ ወደ መንግሥተ ሰማያት እንሩጥ። መጽሐፍ ቅዱስ ለአንድ ግለሰብ የሚሰጠው ጊዜ ሰባ ዓመት ወይም ሰማንያ ነው ይላል። ይህ አማካይ የሕይወት ዘመን ነው። ስለዚህ በእነዚያ በሰባ እስከ ሰማንያ ዓመታት ውስጥ የእግዚአብሔርን አዲስ ኪዳን እውነት የተማሩ ሰዎች በእውነት ተባርከዋል። ይሁን እንጂ እስካሁን እንዲህ አይነት በረከት ያላገኙ ብዙ ሰዎች ስላሉ፣ እግዚአብሔር ይህን ወንጌል በሰማርያና እስከ ምድር ዳር እንድንሰብክ አይነግረንም። በትጋት እንስበክ። ይህን በማድረግ እጅ ለእጅ ተያይዘን ወደ ብሩህ ተስፋ አብረን እንድንሄድ በጨለማው ዓለም የሚኖሩትን ወደ ብርሃን ዓለም እምራ በአዲስ ኪዳን እውነት ውስጥ ነን። እኛ ደግሞ የሰማያዊ እናት አለችን። እሷም የአዲሱ ኪዳን እውነታ ናት። ከዚያ በዓለም ላይ የበለጠ የተከበረ ቦታ ሊኖር ይችላል። በጣም አስደናቂ ቦታ ስለሆነ እግዚአብሔር አላስተዋወቀንም። እግዚአብሔር የት እንድንገባ ነገረን። እንዲህ ያለ ብሩህ የወደፊት ጊዜ ያዘጋጀልንን የእግዚአብሔርን ድምፅ መስማት አለብን። ኤርምያስ ምዕራፍ 4 ቁጥር 5 ንመልከት። ምዕራፍ 4 ቁጥር 5 ንመልከት። በምድሪቱ ሁሉ መለከትን ንፉ፣ ብላችሁ በይሁዳ ተናገሩ፣ በኢየሩሳሌም አውጁ ቹ እንዲህም ገሉ፣ በአንድነት ተሰብሰቡ፣ ወደ ተመሸጉት ከተሞች። እሺ የተመሸገው ከተማ ስም ማን ይባላል? ሲዮን ነች። ወደ ሲዮን ለመግባት ሰንደቅ ዓላማ አንቺ ቶሎ ሸሽታችሁ አምልጡ። ወደ ተመሸገችው ከተማ ወደ ሲዮን በፍጥነት እንድንሄድ መጽሐፍ ቅዱስ ያስተምረናል። የእግዚአብሔር ቃል ከሆነ ምን እናድርግ? ሲዮን በእውነት አንጸባራቂ የከበረችና ድንቅ ቦታ ናት። እግዚአብሔር የዘላለም ሕይወትን የመዳንንና የኃጢአትን ስርየትን ጸጋ በሲዮን አይሰጠንምን? አሁን እኔና እናንተ በሲዮን አይደለንም? አዎ በሲዮን ነው ያለነው። ወደ ሲዮን የጠራንና ሁልጊዜም በትንቢት በተነገረልን የወደፊት ተስፋ ላይ ለእግዚአብሔር አምላክ ለእግዚአብሔር አብና እግዚአብሔር እናት ዘላለማዊ ምስጋናን ክብርንና ውዳሴ ምስት እንዲህ አይነት መከራ እያጋጠመኝ ነውኪ ኪ ወይም ክህ በእንደዚህ አይነት ስቃይ እየተሰቃየሁ ነው ብለን በማሰብ አሁን ባሉ ችግሮች ራሳችንን ከሰጠን የወደፊት ሕይወታችን እነጣለን። ሁሉም የሰማያዊ ቤተሰባችን ሞት፣ ሐዘንና ስቃይ በሌለበት በከበረው መንግሥተ ሰማያት የዘላለም ሕይወትንና በረከቶችን በማግኘት በደስታና ሐሴት እንዲኖሩ ተስፋ አደርጋሉ። የትውልድ ከተማችን የት ነው? ከዕብራውያን ምዕራፍ አስራ አንድ ቁጥር 13 ላይ ስናነብ የትውልድ ከተማችን መንግሥተ ሰማያት ናት ይላል። መንግሥተ ሰማያትን አንጣ እንዲሁም ወደ መንግሥተ ሰማያት እንድንሄድ የአዲሱም ኪዳን እውነት ስላስተማሩም ሁሉም የሰማይ ቤተሰባችን አባላት ዘላለማዊ ምስጋናን ክብርንና ውዳሴን ለእግዚአብሔር አብና ለእግዚአብሔር ናት እንዲሰጡ ጠይቃሉ። የዛሬው ስብከት ልቋጭ። አመሰግናለሁ።